ለሊት ላይ ስነቃ ያው አልጋዬ ላይ ነው ያገኘሁት። ልጁ ታናሽየው ማለት ነው። የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበረ ሊኖ በራችን፣ የድሮ በር ሙሉ ወጥ ብረት ለአሜራም ይመስላኝ ብረት ሆኖ አንደኛው ያው ቁልፉ የሆነ አይ ዶንት ኖ እንትን አይደለም ስቴብል አይደለም የሆነ ሲነቃነቅ ይከፈታል። ላይ ነገር ቁልፉ ይወጣል። ከዛ ደግሞ መሀል ያለው በርም ደግሞ ዝም ብሎ ይሄ መስታወት በር ሆኖ ዝም ብሎ በሳቱ መሀለኛውን አልቆለፍኩም ኦፍ ኮርስ ያንኛውም ብቻ ነበር። እና ያው ተኝቼ ነበረ። ለሊት ላይ ስነቃ ያው አልጋይ ላይ ነው ያገኘት ልጁ ታናሽየው ማለት ነው። የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበረ። ኦኬ እና ለሊት ስነቃ አልጋይ ላይ ቁጭ ብሏል። ከመቀመጡ በላይ ደግሞ ያስደነገጠኝ የነበረበት ስቴይት ነው። ላይክ ልክ አልነበረ። እና እንትን ያሰብኩት በሰዓቱ የሆነ በቃ ለአርጋ ለአርጋ አይነት ነገር አለ አይደል? እንደዚህ አይነት እንትን ውስጥ ነበር የነበረው። እና ሳናግረውም አይመልስልኝም በሰዓቱ ደግሞ የነበርኩበት ሲትዌሽን በቃ ማለት ልብስ አለበስኩም፣ ዝም ብዬ እኩለ ሌሊት ነው። እንዴት ሆኜ እንደተኛውም አላቅም ነቅቼ እስካየው ድረስ እና በጣም ያስደነግጥ ነበር። እና አይ ቲንክ ያንንም ውሳኔ እንዳይወሰን ያደረገው ብዬ ማስበው ያው ቤተሰቦችም እናቴ መከላከያው ስለነበረች ቤት ውስጥ መሳሪያዎች ነበሩ ምና የሚቀመጡ እና ያው እኔም ባላረገው ስት እናቴ እንኳን ብሰማ ሄዱ።